ወደ ኢንፌክሽንነት ይቀየራል ማለት ነው። ስለዚህ ሴቶች ይህ የተፈጥሮ አፈጣጠር ወደ ፊንጢጣ በጣም ቅርበት ስላለው እንዲሁም ደግሞ የንጽህና ችግር በሚኖርበት ሰዓት ላይ ሞር ተጋላጭ ይሆናሉ ማለት ነው። ሰላም ጤና ይስጥልኝ ውድ የጤናዬ ሚዲያ ተከታታዮች፣ እንዴት ቆያችሁ? እኔ ሰላም አለሁ። ዛሬም በአንድ የጤና አርዕስት ብቅ ብያለሁ። የጤና አርዕስታችን የሽንት ቧንቧ ኢንፌክሽንን በተመለከተ ይሆናል። ይህን ቪዲዮ ከመጀመራችሁ በፊት ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ላይክ፣ ሸር እያደረጋችሁ እንዲጀምሩ እጠይቃለሁ። ምክንያቱም ይህ የጤና መረጃ ለብዙዎቹ እንዲደርስ የዩቲዩብ አልጎሪዝሙ እነዚህን ስናደርግ ሞር ለብዙ ሰዎች ተደራሽ ይሆናል። ሰብስክራይብ እያደረጋችሁ እንዲጀምሩ በድጋሚ ጠይቃለሁ። እንግዲህ የሽንት ቧንቧ ኢንፌክሽን ምን ማለት ነው? የሽንት ቧንቧ ኢንፌክሽን መንስኤዎች ምንድን ናቸው? የሽንት ቧንቧ ኢንፌክሽን ሪስክ ወይ ደግሞ ተጋላጭ እነማን ናቸው? ምልክቶቹስ ምን አይነት ናቸው? የሚሉትንና እንዲሁም ደግሞ የመከላከያ ዘዴዎችን በዝርዝር የምናይ ይሆናል። እንግዲህ በአርስታችን ላይ እንደነገርኳችሁ የሽንት ቧንቧ ኢንፌክሽን ምንነት ልነግራችሁ እሞክራለሁ። የሽንት ቧንቧ ኢንፌክሽን ማለት በሽንት ቧንቧ መስመር ውስጥ ኢንፌክሽን ሲከሰት የሽንት ቧንቧ ኢንፌክሽን ብሎ መጥራት ይቻላል ማለት ነው። እንግዲህ የሽንት ቧንቧ ብለን ስናስብ ከኩላሊት ሽንት ከሚመረትበት እስከ መጨረሻው ሽንት እስከሚወገድበት ያሉት ሂደቶች ወይ ደግሞ መስመሩ የሽንት ቧንቧ ተብሎ ይጠራል። በሽንት ቧንቧ መስመር ላይ ኢንፌክሽን ሲፈጠር የሽንት ቧንቧ ኢንፌክሽን ተብሎ ይጠራል። ይህ ኢንፌክሽን በሁለት መክፈል እንችላለን። የታችኛው የሽንት ቧንቧ ኢንፌክሽን እንዲሁም ደግሞ የላይኛው የሽንት ቧንቧ ኢንፌክሽን ብለን ልንከፍል እንችላለን። እንግዲህ ታችኛው የሽንት ቧንቧ ኢንፌክሽን ብለን ስንጠራ ሁለት ነገሮችን ያካትትልናል። አንደኛው ፊኛ ነው። የሽንት ቧንቧ ከተመረተ በኋላ የሽንት ማጠራቀሚያ እስከ 500 ኤምኤል ድረስ ወይ ደግሞ እስከ ግማሽ ሊተር ድረስ የሚይዝልን የሽንት ፊኛ ሲሆን ከሱ ተቀብሎ ደግሞ ሽንት የሚወገድበት ዩሪትራ ብለን የምንገልጸው። ኢንፌክሽኑ በዚህ በሁለት ቦታዎች ላይ ሲከሰት የታችኛው የሽንት ቧንቧ ኢንፌክሽን ብሎ መጥራት ይቻላል። እንዲሁም ደግሞ የሽንት ቧንቧ መስመሩ ከፊኛ በላይ ዩሪትራ ብለን የምንገልጸው፣ እንዲሁም ደግሞ ከሱ ከፍ ሲል ኩላሊቶች ላይ ሲፈጠር የላይኛው የሽንት ቧንቧ ኢንፌክሽን ብሎ መጥራት ይቻላል። እንግዲህ ይህ ኢንፌክሽን መንስኤው ምንድን ነው ብለን ካሰብ የሚመጣበት ብዙውን ጊዜ በባክቴሪያዎች አማካኝነት ነው ኢንፌክሽን የሚፈጠረው። ከነዚህም ባክቴሪያ ዝርያዎች ውስጥ ኢሰርሻይል ኮላይ ወይ ደግሞ ኢኮላይ ብለን የምንጠራው 80 ፐርሰንቱን አካባቢ የሚይዝ ይሆናል። ሌላ ክሌፕሴላ ፕሮትሬስ የሚባሉ የባክቴሪያ ዝርያዎች በዋና መንስኤዎች ብለን መውሰድ እንችላለን። እንግዲህ ከዚህ በመቀጠል እነማን ሰዎች ወይ ደግሞ የትኞቹ ሰዎች ናቸው በብዛት ሊጠቁ የሚችሉ የሚለውን ነገር በዋነኝነት ማንሳቱ አስፈላጊ ነው ማለት ነው። ስለዚህ አንደኛ ሴቶች፣ ሴቶቹ ለሽንት ቧንቧ ኢንፌክሽን ተጠቂ ናቸው የምንልበት ምክንያቶች አሉ። እነዚህ ምክንያቶች የሽንት ቧንቧ አፈጣጠር በተፈጥሮ ሴቶች ላይ ሰፊና አጭር ከመሆኑ ጋር ተያይዞ ይህ ደግሞ ባክቴሪያው ወደ ውስጥ ገብቶ ኢንፌክሽን እንዲፈጠር ምቹ ሁኔታን የሚያመቻች ነው ማለት ነው። ሌላኛው እንግዲህ ይሄ ኢሰርሻይል ኮላ የምንለው በአንጀት መስመሮችን ላይ አንጀት ላይ እንዲሁም ደግሞ ጨጓራ ላይ በኖርማል ፍሎራ የሚቀመጥ ሲሆን ከዚህ መስመር ወጥቶ ግን ወደ ሽንት ቧንቧ በሚገባበት ሰዓት ላይ ወደ ኢንፌክሽንነት ይቀየራል ማለት ነው። ስለዚህ ሴቶች ይህ የተፈጥሮ አፈጣጠር ወደ ፊንጢጣ በጣም ቅርበት ስላለው እንዲሁም ደግሞ የንጽህና ችግር በሚኖርበት ሰዓት ላይ መወር ተጋላጭ ይሆናሉ ማለት ነው። ሁለተኛው ሽንት መቋጠር እንግዲህ በተለያየ ምክንያት በማወቅ ሊሆን ይችላል፣ ባለማወቅ የሽንት ለረጅም ጊዜ ይዘን ወይ ደግሞ ቋጥረን የምንቆይ ሰዎች ለሽንት ቧንቧ ኢንፌክሽን ተጋላጭ ነን። ምክንያቱም እንግዲህ ሽንት በሚቆይበት ሰዓት ላይ ባክቴሪያው እዛ ላይ የመራባትና አለፍም ሲል በሽታ የማምጣት ሂደት ይኖረዋል ማለት ነው። በሶስተኛ ደረጃ በተለያዩ በሽታዎች የመከላከል አቅማችን ሲዳከም ስኳር በሽታ ሊሆን ይችላል፣ የኤችአይቪ በሽታ ሊሆን ይችላል፣ እንዲሁም ደግሞ ለረጅም ጊዜ ስቴሮይድ የሚባል መድኃኒት የሚወስዱ ታካሚዎች ለዚህ በሽታ ተጋላጭ ይሆናሉ ማለት ነው። በአራተኛ ደረጃ የኩላሊት ጠጠር ካለ ይህ ጠጠር እንግዲህ ኩላሊት ላይ ሊሆን ይችላል፣ የሽንት ቧንቧ መስመሩ ላይ ሊሆን ይችላል። ይሄ ጠጠር በመኖሩ ምክንያት ሽንት ወደኋላ ሊመለስ ይችላል። ወደኋላ በሚመለስበት ሰዓት ላይ እንግዲህ ኢንፌክሽኑን ይዞ የመመለስ እንዲሁም ደግሞ ሽንት በሰዓቱ ያለመወገድ ሂደት ስለሚኖር በዚህ ሰዓት ላይ እንዳልኋችሁ የባክቴሪያው የመራባት ሂደት ይኖራል ማለት ነው። አምስተኛ ላይ እንግዲህ ወንዶች ያለመገረስ ሁኔታ ካለ ያልተገረዙ ወንዶች ለዚህ ለሽንት ቧንቧ ኢንፌክሽን ተጋላጭ ናቸው። ለምን ካል እንግዲህ ውጭ ላይ ያለው ግላሱ ብዙ ጊዜ እዛ አካባቢ እርጥበታማ ነገሮች ይኖራሉ። ይህ እርጥበታማ ነገር ደግሞ ለባክቴሪያዎች ለመራባት ምቹ ሁኔታ ስለሚፈጥር ይህም ሌላው አጋላጭ ነጥብ ነው ማለት ነው። ስድስተኛ ላይ ነፍሰ ጡር እናቶች እንግዲህ ነፍሰ ጡር እናቶች ለምን ካል እርግዝናው በራሱ የፊኛውን እንደዚሁ የመግፋት ሁኔታ ስለሚኖር አንዳንዴ ማህፀን ላይ አካባቢ ያሉ ፈሳሽ እርጥበቶች በሚበዙበት ሰዓት ይህም ሌላ ተያያዥ ጉዳይ ነው ማለት ነው። ይህ የሽንት ቧንቧ ኢንፌክሽን እነዚህ ከላይ እየጠቀስናቸው ተጋላጭ ናቸው ካል ምን ምን አይነት ምልክቶች ሊያሳዩ ይችላል። እነዚህ ምልክቶች በሁለት ከፍሎ ማየት ይቻላል። ቅድም ስናነሳ የሽንት ቧንቧ ኢንፌክሽን በሁለት ከፍለን እንዳየነው ሁሉ ምልክቶችንም ደግሞ በሁለት ከነዚሁ ጋር አያይዞ ማየት ይቻላል። የላይኛው የሽንት ቧንቧ ኢንፌክሽን በሚኖርበት ሰዓት ትኩሳት ይኖራል። የጎን ህመም ሊኖር ይችላል ፍላንክ ፔን ብለን የምንጠራው የታችኛው የጀርባ ክፍል ህመም። ምክንያቱም እንግዲህ የላይኛው የሽንት ቧንቧ ኢንፌክሽን ስንል ኩላሊትንም እንደሚያጠቃልል ስናወራ ነበር። ሶ ኩላሊት የሚገኝበት ኤሪያ አካባቢ የህመም ስሜት ይኖረዋል ማለት ነው። የማቅለሽለሽ እንዲሁም ደግሞ አለፍ ሲል ማስመለስ ምልክቶች ሊኖሩት ይችላሉ። በሌላ በኩል የታችኛው የሽንት ቧንቧ ኢንፌክሽን ምልክቶች ብለን በምናይበት ሰዓት ደግሞ እንግዲህ ቶሎ ቶሎ ማሸናት፣ ሲሸኑ ማቃጠል፣ በምንሸናበት ሰዓት ደስ የማይል የሽንት ሽታ ሊኖረው ይችላል። የሽንቱ ከለር በምናይበት ሰዓት ደመናማ የሆነ ከለር ሊኖረው ይችላል። ስለዚህ እነዚህ ዋና ዋና ምልክቶቹ ናቸው ማለት ነው። እንግዲህ የሽንት ቧንቧ ኢንፌክሽን በሚኖርበት ሰዓት ምንድን ነው መደረግ መቻል አለበት የሚለውን እንግዲህ የተለያዩ ምርመራዎች ሊደረጉ ይችላሉ። ልክ እነዚህ ምልክቶች በሚታዩበት ሰዓት ወደ ሕክምና ተቋም በምትሄዱበት ሰዓት ላይ የሽንት ምርመራ ሊደረግ ይችላል። የደም ምርመራ ሊደረግ ይችላል። ብቻ የተለያዩ ሂደቶችን፣ የምርመራ ሂደቶች ከታለፈ በኋላ እንግዲህ የተለያዩ አይነት መድኃኒቶች ይሰጣሉ። በመርፌ ሊሆን ይችላል እንዲሁም ደግሞ በሚዋጥ መድኃኒቶች ሊሆን ይችላል። እንደ ህመሙ ደረጃና ሁኔታ ህክምናዎችም በዛ መሰረት ይሆናሉ። ነገር ግን እኔ ማተኮር የፈለግኩት እንግዲህ እነዚህ አይነት በሽታዎች ለመከላከል ምንድን ነው ማድረግ መቻል ያለብን፣ ምክንያቱም እንግዲህ እንደ ኮሚኒቲ ቤት ውስጥ መደረግ ያለባቸውን ነገር ጥንቃቄ፣ ቅድመ ጥንቃቄ በማድረግ ከዚህ ከሽንት ቧንቧ ኢንፌክሽን ራሳችንን መከላከል የምንችልበት ሁኔታዎች ስላሉ እሱ ላይ ትኩረት ለማድረግ እሞክራለሁ። እንግዲህ የመጀመሪያው የመከላከያ ዘዴ የሚሆነው ብዙ ውሃ መጠጣት ይሆናል። እንግዲህ ብዙ ውሃ መጠጣት ስንል ብዙ ጊዜ ከሁለት ሊትር በላይ ነው የሚመከረው። ነገር ግን እዚህ ላይ ጥንቃቄ ማድረግ ያለብን በህክምና ወይ ደግሞ በሐኪሞች ብዙ ፈሳሽ ወይ ደግሞ ውሃ እንዳይወሰድ የተከለከለ ሰው ካለ እሱን አይመለከትም ማለት ነው። ምክንያቱም አንዳንዴ የልብ ታካሚዎች ሊሆኑ ይችላሉ፣ የኩላሊት ታካሚዎች ብዙ ፈሳሽ እንዳይወስዱ የሚመከሩበት ሁኔታ ስላለ ይህ መልእክት እነሱን አያካትትም ማለት ነው። ስለዚህ ብዙ ውሃ በምንጠጣበት ጊዜ ባክቴሪያዎች በሽንት ቧንቧ መስመር ላይ ያሉትን ፍላሽ አድርገው በዛ እንዲወጡ የማድረግ ሂደት ስላለ በብዛት ውሃ መጠጣት እንግዲህ አንደኛው የመከላከያ ዘዴ ነው ማለት ነው። ሁለተኛው ለረጅም ጊዜ ሽንት አለመያዝ ነው። እንግዲህ ሽንት በምንይዝበት ሰዓት ላይ ባክቴሪያዎች እዛ ላይ የመራባት የመራቢያ ጊዜያቸውን ስለምናራዝም በዚህ ሰዓት ላይ እንግዲህ የሽንት ቧንቧ ኢንፌክሽኑ ዲቨሎፕ የማድረግ ሁኔታ ስለሚኖር በተሻለ መጠን ሽንትን ያለመያዝ ሀቢት ወደሞ ልማድ ማዳበር መቻል አለበት። ሶስተኛውና እና ዋነኛው የግል ንጽህናን በተመለከተ እንግዲህ በተለይ የግል ንጽህናን ሲባል ሴቶች ላይ እንዳልኳችሁ ቅድም በተፈጥሮ የመጨረሻ ሽንት የሚወጣበት መስመር ከፊንጢጣቸው ጋር በጣም ቅርበት ስላለው እንዲሁም ሰፊ ስለሆነ ይህ ቅርብ መሆኑ ለፊንጢጣ 80 ፐርሰንት ቅድም ያልኋችሁ ሰርሻል ኮላይ የሚባለው በፊንጢጣ በኩል ወጦ ወደ ሽንት መስመር ሊገባ ስለሚችል እንግዲህ ንጽህናን በተመለከተ አንደኛ ከተጸዳዳን በኋላ ሽንት ቤት ከተጠቀምን በኋላ እንዴት ነው መጸዳት መቻል ያለበት? ብዙ ጊዜ ከፊት ወደኋላ መጸዳት መቻል አለበት። ይህም ማለት ምንድን ነው? እንግዲህ ፊንጢጣ አካባቢ ያሉ ባክቴሪያዎችን ወደ ሽንት ቧንቧ እንዳይመጡና በዛው እንዲወገዱ ለማድረግ ያግዛል። ሌላው ብዙ ጊዜ እንግዲህ ባዝ መጠቀም ሊሆን ይችላል። ባዝ እንግዲህ ለሽንት ቧንቧ ኢንፌክሽን የሚያጋልጥበት ሁኔታ አለ። ምክንያቱም እንግዲህ ባዝ ውስጥ የተለያዩ ኬሚካሎች ሊኖሩ ይችላሉ። እነዛ ኬሚካሎች ደግሞ ሽንት ቧንቧ ወይ ደግሞ እዛ አካባቢ ያሉ የኬሚካል ወይ ደግሞ ፒኤች ቫልዩ የምንለውን ዲስተርብ ስለሚያደርግ እሱ ደግሞ ዲስተርብድ በሚሆንበት ሰዓት ላይ ለባክቴሪያ ግሮስ ወይ ደግሞ ለሽንት ቧንቧ ኢንፌክሽኑ ዲቨሎፕ እንዲያደርግ መንስኤ ስለሆነ ባዝ ከማድረግ ወይ ደግሞ ባዝ ከማብዛት ይልቅስ ሻወር የመጠቀም ሁኔታዎች ቢኖሩ የተሻለ ይሆናል። ሌላ ምናልባት እንግዲህ ያው የጤና ባለሙያዎች ስለሆን ግልጽ ነው የምንነግራችሁ ከግንኙነት በኋላ ከግንኙነት በኋላ ሽንት የመሽናት ትሬንድ ማድረግ ያስፈልጋል። ልክ ባህላችን ወይ ደግሞ ባህል ያኗኗር ባህል ማድረግ ያስፈልጋል። ምክንያቱም በግንኙነት ወቅት የተለያዩ ባክቴሪያዎች ወደዛ ቦታ ላይ ሊገቡ ስለሚችሉ፣ ሽንት በመሸናበት ሰዓት ግን ያሉትን ባክቴሪያዎች አለቅልቀው ሊያወርዱ ስለሚችሉ፣ ስለዚህ ከግንኙነት በኋላ ሽንት የመሽናት እንዲሁም ደግሞ በዛው የመታጠብ ልማድ ማዳበር ያስፈልጋል። ሌላው የስኳር የበዛባቸው ምግቦችን መቀነስ። ምክንያቱም ስኳርነት ያላቸው ምግቦችን በምናበዛ ሰዓት ሰውነታችን ከሚፈልገው መጠን በላይ ከሆነ እንዲሁም አላስፈላጊ የሆኑ ስኳሮችን በኩላሊት በኩል የማስወገድ ሂደት አለ። ስለዚህ በሽንት ቧንቧ መስመሩ የስኳር መጠን ሲበዛ ባክተሪያዎቹ እዛ አካባቢ ለመራባት ምቹ ሁኔታ ስለሚፈጥርላቸው ይህን መቀነስ ያስፈልጋል። አምስተኛ የተጣበቀ ልብስ አለመልበስ። ይህ እንግዲህ ጎልቶ የሚታየው ሴት እህቶቻችን ላይ ነው ማለት ነው። ምክንያቱም ይህ የተጣበቀ ልብስ እዛ አካባቢ የአየር ዝውውር እንዳይኖር፣ እንዲሁም ሙቀት በሚኖርበት ሰዓት ላይ ፈሳሽ ነገርና እርጥበታማ ነገሮች ስለሚበዙ ይህ ደግሞ ለባክቴሪያዎች እድገት በጣም አስፈላጊ እንደ ጥሩ ኦፖርቹኒቲ ስለሚጠቀሙበት ይህን ማስወገድ እንዲሁም ያለባበስ ሁኔታችንን ሞር ኮተናማ ጥጣማ ያሉ ፓንቶች ሊሆኑ ይችላሉ፣ ልብሶች ሊሆኑ ይችላሉ። እነዚህም ብናደርግ እንግዲህ ከዚህ በሽታ ራሳችንን መከላከል እንችላለን። ይህን በማድረግ እንግዲህ የሽንት ቧንቧ ኢንፌክሽንን መከላከል ይቻላል። በድጋሚ ይህ መልእክት እንግዲህ ለብዙዎቹ እንዲደርስ ላይክ ሰብስክራይብ፣ ሸር በማድረግ እንዲሁም ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ፣ እንዲሁም ዶሉን በመጫን ሌላ የምንለቃችሁ ቪዲዮዎች እንዲደርሷችሁ ለማሳሰብ እንወዳለን። እናመሰግናለን። ቲንክ